ወደ ተመልካቾቻችን፣ እየተከታተላችሁ የምትገኙት ታስኳላ መሰናዷችን ነው። የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ደግሞ ከኛ ጋር ቆይታ እያደረጉ ሀሳብ አስተያየቶቻቸውን እንዲሁም በክልሉ በችግር ውስጥ ባለው የትምህርት ስራችን ላይ ምን ምን ችግሮች ነበሩ፣ እነሱን ለመፍታት ደግሞ ምን ስራዎች እየተሰሩ ነው የሚሉ ሀሳቦችን ነው እያነሳን ቆይታ እያደረግን ያለ ነው። አሁንም ቆይታችን ይቀጥላል። ዶክተር እስኪ እንቀጥል። እንግዲህ ይሄ ግጭት ብዙ ችግሮችን እንዳመጣ በተማሪዎችን በመምህራንም እያነሳን ቆይታ አደረግን። ትምህርት ቤቶች ላይ ደግሞ ችግር ተፈጥሯል፣ ጉዳት ደርሶባቸዋል የሚል ሀሳብ ሀሳብ ያነሳን ነበርና አሁን ትምህርት ቤቶቹ በምን ደረጃ ላይ ነው የሚገኙት የሚለውን ደግሞ ብናነሳ። ትምህርት ቤቶቻችን በአንድ በኩል ቅድም ማንሳት እንደሞከርኩት ጉዳቱ አለ። ቅድም በገለጹት አሁን በውስጣዊ ግጭቱ ብቻ ከሁለት ሺ በላይ ትምህርት ቤቶች ጉዳት በከፊል ወይ ሙሉ በሙሉ ብለናል። መጽሐፎቻቸው ሳይቀር ተቃጥለዋል፣ ሰነዶቻቸው ተቃጥለዋል፣ ወንበራቸው ተቃጥለዋል፣ አጥራቸው ፈርሰዋል። የገቢ የሚያገኙበት ሁሉ አትክልት ያላቸው ነበሩ፣ ከብት ያላቸው ነበሩ። የሌማት ትሩፋትን ኤክሰርሳይዝ ማድረግ ጀምረን ነበር። እነዚህ እነዚህ ሁሉ ጉዳት የደረሰባቸው አካባቢዎች አሉ። ቢሆንም ግን አሁን እየሰራን ያለ ነው በህብረተሰቡ ተሳትፎ ፕላስሪ ፕላስቱ የሆኑ ዘመናዊ ትምህርት ቤቶችን የሚገነቡ ይብን አሁን የከፋ ችግር አለበት ትምህርት ላይ ብለን የምንወስደው ስራ ጎጃም አይደል ስራ ጎጃም ላይ ራሱ ቤስት ቤስት የሆኑ ትምህርት ቤቶችን የሚሰራበት ህብረተሰቡ ራሱ አልማ በጣም ትልቅ አጋራችን ነው። አልማ ማለት ህዝባችን ማለት ነው፣ ሌላ አይደለም። በአልማ በኩል ይሰበስባል ሀብቱ። አልማ ደግሞ ቀድሞ ለትምህርት እንዲሰራ ህዝቡ ይወስናል። በዚያ መሰረት የተሻለ እየሰራ ያለበት ሁኔታ የፈረሰውን እየጠገነ ነው የምንሄድበት። ክልላችን ያቋቋመው የመልሶ ማቋቋም ፈንድ ኦፊስ አለን። ያም ጭምር በዚያም በዛም የሚያገኛቸውን ሀብቶች ቅድሚያ ለትምህርት እንዲያደርጉ እያደረግን ነው። ለምሳሌ በወስድ አሁን የኤንዲፒ የሚባል እንትን አለ። በዛ በተገኘ ድጋፍ ወደ ሀያ ወረዳዎች ሁለት መቶ አምሳ አራት አካባቢ ፕሮጀክቶች እየገነባ ያለ ነው። ለየቀበሌው ነው ማህበረሰቡ ነው የሚወስነው ምን እንደሚሰራ። ከዛ ቅድሚያ ማህበረሰቡ ጉዳቱ ደርሶ ገብቶት ለትምህርት ተቋም ቤዚካሊ ደግሞ ቅድመ አንደኛ ላይ ፎከስ አድርጎ እንዲሰራ እያደረግን ያለንበት ሁኔታ አለ። ትምህርት ሚኒስተር ይሰራል። ከተጠናቀው ስራ ላይ የዋሉ አርባ አምስት ትምህርት ቤቶች አሉ። በሂደት ላይ እየተገነቡ ያሉ ወደ ሰባት አሉ። አሁን ደግሞ አራት ሞዴል ትምህርት ቤቶችን ለመስራት ውል የወሰዱ ኮንትራክተሮች አሉ። ተጨማሪ ክላሶችን ይገነባል። በክልሉ በጀት የምንገነባቸዋሉ፣ ቅድም አንደኛ ፎከስ አድርገን የሁለተኛ ደረጃ ነው። ቅድም አንደኛ ላይ ሞረ ያን እያደረግን ያለንበት ሁኔታ አለ። አሁን የምንገነባቸውን ትምህርት ቤቶች ግን በማንም ይገንቡ በማን እዩ፣ ይሰራቸዋሉ፣ ጃይካ ይሰራቸዋሉ፣ ወልድ ባንክ የሚሰራቸዋሉ፣ የሚጠግናቸዋሉ፣ በየአካባቢው እንደየ ጉዳቱ መጠን፣ ሁሉም ግን ደረጃቸውን ቢያንስ ደረጃ ሶስት እንዲሞ ያሟሉ እንዲሆኑ ጥረት እያደረግን ነው ያለነው። እነዚህን ደረጃቸውን እያሟላን በሄድነ ቁጥር የተሻለ ሁሉን በአንዴ እንኳን ደረጃ ሶስት አራት ማድረስ ባንችል አሁን ከምንሰራቸው ጀምረና የቀሩትን ደግሞ ትንሽ የጎደላቸውን እያሟላን ወደ ደረጃ ሶስት ከፍ ማድረግ መቻል አለብን በሚል ህሳቤ እየሰራና ያለ ነው። ቅድም ባልሆ ጉዳቱ ይድረስ እንጂ አሁንም ንቅናቄያችን ባለፈው ላይ እንደምታስታውሱት የነበረ ንቅናቄ መድረክ ፕሮፌሰሩን መጠው መልእክት ያስተላለፉበት መድረክ ላይ ትልቁ ስራችን የ2018 ቅድመ ዝግጅት ላይ ፎከስ ማድረግ ያሉ ተማሪዎችን ማብቃት የመጀመሪያው ስራችን ነው። ሁለተኛ ደግሞ ጎን ለጎን የምንሰራው የቀጣይ አመት ቅድመ ዝግጅት ነው። ለቀጣይ አመት ቅድመ ዝግጅት ደግሞ የምናደርገው ምንድን ነው? ትምህርት ቤቶቻችን ግቢያቸውን ማጽዳት፣ አጥራቸውን ማጠር የፈረሰውን መጠገን ግድግዳው መቀየር ካለበት መቀየር መለሰን ማደስ መምረግ ማጽዳት ይህንን የመስራት ስራ ብንችል ኮምባይን ዴስክ እስከምናገኝ ሳንጠብቅም አግዳሚም ቢሆን ምሰርተን ምናስጀምራቸው ትምህርት ቤቶች እንደሚኖሩ እርግጠኛ ነኝ። ቢያንስ ግን ከድሮው የዳስ ትምህርት ቤቶችን ቁጥር እንዲቀንስ ግን አድርገናል። በዚህ አጋጣሚ ማሳፈልግ ይሄ ነው። ከሁለት መቶ በላይ ትምህርት ቤቶች አሉ፣ የተጀመሩ ያለቁ። በዚህ አመት ብቻ ወደ እንትን ዞሩ እነሱ ዶክመንተሪ ጭምር እያዘጋጀን ያለ ነው። ህብረተሰቡን ለመቀስቀስ ቀጣይ ላይ የአልባ ሳምንት አለን። የመጀመሪያው ሐምሌ የመጀመሪያው ሳምንት ላይ በሁሉም አካላት የተሰሩ ትምህርት ቤቶችን እናስመርቃለን፣ ለህብረተሰቡ አናውንስ እናደርጋለን። በዚያ መልኩ ህብረተሰቡ ተስፋ እንዳይቆርጥ እየሰራን ያለንበት ሁኔታ አለ። ያው ቅድም እንዳልኩ ህብረተሰቡ አግሬሲቭ፣ ረጂ ድርጅቶችም ትምህርት ላይ እንዲሰሩ ትምህርት የህብረተሰብ አጀንዳ እንዲሆን ለማድረግም ጥረት እያደረግን ነው ያለ ምን ያህል ገንዘብ ነው የሚያስፈልገው ይሄ ሁሉ ውድመት እንደ ቢሮ የተጠና መረጃ ወይም ጥናት ላይ ያለ ነገር ካለ ምንድን ነው የሚያሳየን ምን ያህል ገንዘብ ይፈልጋል ገንዘቡም ተገኝቶ ደግሞ ጊዜ ይፈልጋልና በምን ያህል ጊዜ ስ ማለቅ ይችላል ይሄ ሁሉ ችግር በተለይ ከግንባታ አኳያ ቢሮ አጥንቷል ትክክል ነው በጥና ነው መሰረት በአዲስ የሚገነቡትንም ቶታሊ የክልሉ የትምህርት ስርዓት ሚዲየም ቢያንስ ሌብል በሆነ ደረጃ እንደ ለማስኬድ በአምስት ዓመት አቅደን ጊዜ ስለሚፈጅ የአምስት ዓመቱ የስትራቴጂክ እቅዳችን አካል አድርገን ባጠናነው መሰረት ታች ድረስ ወርደን ትምህርት ቤት ድረስ መርሶችን ማህበረሰቡን ጭምር አስተባብረን ባጠናነው ጥናት ወደ 112 ቢሊዮን ብር ያስፈልገናል። ቢያንስ ትምህርት ቤቶቻችን ደረጃ ሶስት ለማድረስ ጥራት ያለው ትምህርት ለመስጠት ዲስትሪቢሽናቸውንም ያማከልና ጀስቲስ እንዲዘር በሚያደርግ መልኩ ለማድረግ 112 ቢሊዮን አካባቢ ብር ያስፈልገናል። ይህንን በአምስት አመት ብንሰራ ብለን ነው ያቀድነው። ጥናቱ የሚያሳየን እሱ ስለሆነ ይሄን ለማድረግ እንግዲህ ቅድም ባልኩት መልኩ ሁሉም አካል ተወላጁም፣ ውጭ ሀገር የሚኖርም ሀገር ውስጥ የሚኖርም ቢያንስ የተማረበትን ትምህርት ቤት ሀይስኩል የተማረበትን አንደኛ ደረጃ የተማረበትን ትምህርት ቤት በሀሳብ፣ ቁሳቁስ ቢደግፈን ያን ማድረግ እንችላለን ብለን እናስባለን። ሌላኛው አግሬሲቭሊ እየሰራ ያለነው ወደ ቴክኖሎጂ ማዘመን ነው። ተቋሞቻችንን ወደ ቴክኖሎጂ ማዘመን፣ ቴክኖሎጂ ኤክሰርሳይዝ የሚያደርጉ ልጆች እንዲኖሩ ዲጂታል ማድረግ እንፈልጋለን። ከቢሮ ጀምረን ዲጂታል ለማድረግ እየሰራን ያለናቸው ስራዎች አሉ። እዚህ ላይ ሳይንስና ኢኖቬሽን ቢሮ ያግዘናል። የተለያዩ ድርጅቶችም ጋር እየሰራን ያለናቸው ስልጠና የሚሰጥልን ስልጠና እንዲሰጥልን ማቴሪያል የሚደግፈን እንዲደግፈን ጥረት እያደረግን አቅደነው እየሰራ ነው። እዚህ ላይ አሁንም እግረ መንገድን ጥሪ ማቅረብ ምፈልገው ውጭ የሚኖሩ ወገኖቻችን ታብሌት፣ ላፕቶፕ፣ ዴስክቶፕ አይነት ነገሮችን ቢያግዙን ክልላችንና ትውልዱን ዲጂታል ወደ ዲጂታል አለም ለማምጣት የምናደርገውን ጥረት ያግዙናል ብለን እናስባለን። አሁን ኦንላይን ፈተና አሁን ከሃያ ሁለት ሺ በላይ ተማሪዎችን አስረተኛ ልክ ይፈተናለን ከአሁን ተፈታኞች ውስጥ ያ ማለት ቴክኖሎጂን ኤክሰርሳይዝ ማድረግ ሲችሉ ነው። ይህን የምናደርገው የት ላይ ነው? ከተማ ዙሪያ ያሉ ተማሪዎችን ነው የምናደርገው። ምክንያቱም የሃይስኩሎቻችን ዲጂታል ለማድረግ ኮምፒውተሮቻቸው ወይ የሉም ወይ ደግሞ ወድመዋል፣ አሊያም ደግሞ አፕዴት ያልሆኑ ናቸው። መብራት፣ ኢንተርኔት ምናምን ጎደሉ ያላቸው ናቸው። ወደ 689 አካባቢ ሁለተኛ ደረጃ ትምህርት ቤቶች አሉ። እነዚህም ቢያንስ ዲጂታል ማድረግ ይጠበቅብን ነበር። ክፍተቶች አሉ። ይህንንም ጭምር ለመመለስ እየሰራን ያለ ነው ስራ አለ። እነዚህ ሁሉ ለመስራት በትንሹ ያን ያክል ብር ያስፈልገናል ብለን ያቀድ በአምስት ዓመት ነው የሚያቀድ ምክንያቱም ሰፊ ትውልድ ጋፕ ይፈጥራል። በዚያ ፈጥንን መምጣት ካልቻልነን አምስት ዓመት ራሱ በአንዴ ስለማይሆን ነው እንጂ ከአምስት ዓመት በላይ ምንሻገር ከሆነ የትውልድ ጋፖ እንደገና ማካከስ አንችልም። ምክንያቱም አሁን ያሳለፍነው ቤዚካሊ ሁለት ዓመቱን አጥፈን ማካከስ አለብን። የዚያ ስትራቴጂ ነድፈናል። የካሪኩለም ምንሸፍንበትን ከሰባተኛ ከሰባት አመት በላይ ለሆኑት፣ ከዚያ በታች ለሆኑት፣ አስራ ሶስት እስከ አስራ አራት አመት ለሆኑት ሳይንሱ በሚፈቅደው መልኩ ይህን ሁለት ዓመት አከክስን ከሌሎች ጓደኞቻቸው ጋር የምናደርስበትን ስርአት አዘጋጅተናል። ዩኒቨርሲቲዎች ጋር ሆነን ሞጁል አዘጋጅተናል። ካሪኩለም አዘጋጅተናል ለባለሙያ እያስተቸን ነው። ቀጥሎ የመምህራን አዌር አድርገን እንሰራለን ማለት ነው። ለምሳሌ ህጻናት ላይ አንደኛና የሁለተኛ ክፍል በአንድ ነው ላይ ይዘቶቹ ሳይሸራረፉ ድግግሞሽን በመቀነስ የሶስትና አራትን በአንድ ላይ አምስትና የስድስትን ባንድ ላይ እናደርጋለን። ከ1314 አመትና ከዚያ በላይ ላሉትም አክሰለሬትድ የሆነ ኤጁኬሽን ሲስተም አለ። በዛ አሁንም ሞጁልት ብለናል። ከአንደኛ እስከ ሶስተኛ ክፍል ያሉትን በአክሰለሬሽን ደግሞ በአንድ አመት ጨርሰን ቀጣዩ ላይ አራተኛ ክፍል ሊሆኑ የምናደርግበት እነዚህ ሁሉ አማራጮች እንደየኮንቴክስቱ ይህን ሁሉ በማድረግ ለመሸፈንና ለማካከስ የምናደርገውን ጥረት፣ ግንባታዎቹን በዛ ልክ ፈጥነን ካልመጣን ደግሞ ሌላ ጋፕ ስለሚፈጥርብን ለማካካስና ከሌላው አካባቢ ጋር እኩል ተወዳዳሪ ልጆችን ለማድረስ ግዴታ ይሆንብናል ማለት ነው። ችግሮቹን አየን፣ እስካሁን የመጣንባቸውን መንገዶችም አየን። አሁን ብዙ ጊዜ ይፈጃል። ይህንን ነገር ለማስተካከል ወደ ነበረበት ወደ ትክክለኛው መንገድ ከዚህ በፊት የነበሩት ቢያንስ እንኳን የተሳትፎ ችግሩ እንደተጠበቀ ሆኖ፣ ያም የተሳትፎ ችግር ባለበት ሆኖም ግን መደበኛ ተማሪዎች አሁን እየመጡልን ያሉም ልጆች ባሉበት ወደ ትምህርት ገበታቸው እንዲመለሱ ለማስቻል እንደ ትምህርት ቢሮ ምን ያህል ጊዜ ሊፈጅ ይችላል? ጥቅል የትምህርት ስራው ማለት ነው ቅድም ያነሳ ነው ከግንባታ አኳያ ስለሆነ የትምህርት ስራውን ወደ ጤናማ መስመር ለመመለስ ምንድን ነው፣ ምን ያህል ጊዜ ሊፈጅ ይችላል የሚለው እንድናነሳ ጤናማ አድርጎ ለመመለስ ብዙ ቫሪያብልስ አሉት። አንደኛው ጥራትን ማስጠበቅ ነው የሚሆነው። የትምህርት ጥራትን ለማስጠበቅ የመጀመሪያው ስራችን መሆን ያለበት መምህራን ላይ መስራት ነው። መምህራን ላይ መስራት ኢኔሴንስ ቅድም ካልነው ከሳይኮሎጂካል ትሪትመንት ጀምሮ አካዳሚክ አፕዴት የሚያስፈልጋቸዋል አፕዴቲንግ አፕግሬዲንግ ስልጠናዎች ያስፈልጓቸዋል። መምሮቻችን እነሱ የሰለጠኑበት ካሪኩለም ሌላ ነው። አሁን የሚያስተምሩበት ደግሞ ሌላ ነው። ይሄንን ለማድረግ ትምህርት ሚኒስቴር ጋር እየሰራን ያለ ነው ስራ አለ። ባለፈው ዓመትም የጀመርናቸው አሉ። እንደኛ ክልል ከተሰጠነ አስራ አምስት ሺ መምር ውስጥ የክረምት ስልጠና የሙያ ስልጠና በትምህርት ላይ ማለት ነው። በሚያስተምሩት ትምህርት ቤዚ ያደረገ እንግሊዝኛ የምታስተምር ከሆነ በእንግሊዝኛ ማለት የምታስተምር ከሆነ እንደዚያ ወደ ሰማንያ ፐርሰንት አካባቢ ያሰልጥነናል። አሁንም ደግሞ ትልቅ ቁጥር ያለው በየዩኒቨርሲቲዎች አስገብተን ክረምት የአፕዴቲንግ ስልጠና እንሰጣለን። አንዱ ሶሉሽን ብለን የወሰድነው እሱ ነው። በትንሽ ቁጥርም ቢሆን ዝግጅት ስለሚያስፈልገው የአንደኛ ደረጃ መምህራንንም የአፕዴቲንግ ስልጠና ክረምት እንሰጣለን። ይህንን ማድረግ በትምህርት ሚኒስቴር ቅድም፣ በሶስት አመት ይህን ስልጠና እንጨርሳለን ነው እኛ ደግሞ በሶስት ወይም በአራት አመት ሰፊ ቁጥር ስለሆነ ያለው ይህንን ስልጠና እንጨርሳለን ብለን እናስባለን። ወደዚያ ለመግፋት አንዱ መስራት ያለብን መምህራን ላይ ነው። ቅድም ባልነው ሌላኛው መስራት ያለብን እንግዲህ ትምህርት እንትን ስናስብ ሂደትም ግባትን፣ ውጤትን ማእከል ያደረገ ስለሆነ በሂደቱ ስለሆነ ሂደቱን ጤናማ ለማድረግ አንዱ ግባትን ነው ማሟላት ያለብን። ትምህርት ቤቶችን በዚያ ልክ መስራትን ይጠይቃል። ህብረተሰቡን በዚያ ልክ አዌር ማድረግን ይጠይቃል። ተማሪዎችን በዚያ ማምጣት ያስፈልጋል። ቅድም ያልኩትን የተሳትፎውን ችግር የልጆች እድሜ እንዳይባክን ቅድም ባለው በሌብላቸው በሆነ በእድሜ ላይ ማግኘት የሚገባቸውን እውቀት ይዘው እንዲወጡና እድሜው ካለፈ በኋላ የምታስተምረው ትምህርት ተቀባይነታቸው የራሱ ሳይንስ ስላለው ጎደሎ ስላለው ያለ ማካካስ ካሪኩለም ሪቫይዝ አድርገን ከአካባቢ አካባቢ ልዩነት አለው። አንዱ አካባቢ ላይ የተሻለ ወጣ ገባን ብሎ ቢሆን እየተማሩ ያሉ አሉ። አንዱ ላይ ደግሞ ሁለት አመት ሙሉ ያቋረጡ አሉ። አንድ አመት ያቋረጡ አሉ። ግማሽ አመት ያቋረጣለ። ይህንን በሚያካክስ መልኩ ስርዓተ ትምህርቱን ማካካስ ይጠይቃል። በዚያ መልኩ እየሄድነን ያለነው ሁለትም ሶስትም ሊፈጅ ይችላል። በእኛ እቅድ በጣም የተንጠባጠበውን አጥርተን በአምስቱ አመት ውስጥ ማካካስ አለብን ብለን እናስባለን። አንዳንድ አካባቢዎች ላይ መንግስት ባልተቆጣጠረባቸውም አካባቢዎች ሆኖ የመማር ማስተማር ሂደቱ ያልተስተጓጎሉባቸው አካባቢዎች እንዳሉ እየሰማን ነበረ። እንደ ቢሮ እንዲህ አይነት ተሞክሮች መስፋት እንዲችሉ አንደኛ እዛ አካባቢ ላይ ምን ስለተሰራ ይሆን፣ ወይም ደግሞ እንደ ማህበረሰብ ምን ስለሰሩ ነው ያንን ትምህርት ማስቀጠል የተቻለው። በሌላ በኩል ደግሞ እኒህን ተሞክሮች ወደ ሌሎቹም ግጭት ወዳለባቸው አካባቢዎች የትምህርት ስራ እንዲ ማምጣት እንችል ይሆን ወይ? እውነት ነው ብዙ ትምህርት ቤቶች አሉን፣ አምናም ዘንድሮም እያስተማሩ የከረሙ ግን በመንግስት ቁጥጥር ስር ያልሆኑ ትምህርት ቤቶች አሉን። ለዚህ ትልቁ ምስጢር ብዙ ካልኩሌሽን አያስፈልገውም። ህብረተሰቡ ባለቤትነት ነው። ህብረተሰቡ የጣጠቀውን ሀይል ለኔ ነፃነት ነው የምታገል ምትል ከሆነ ለእኔ ክብርና ለእኔ ጥያቄ የምታገላለሁ ምትል ከሆነ ልጆችን ጨለማ ውስጥ በአንደኛው ክፍለ ዘመን ልጆችን ጨለማ ውስጥ እየከተት ትውልድ እየገደልክ አይደለም። የኔን ሽሮ ልጆቼ በክትፎ በተሻለ ወጥ እንዲተኩት ነው ማስበው። ልጆቻችን ከኛ የተሻለ ህይወት እንዲኖሩ ነው የምንፈልገው። ጭራሽ ከኛ የባሰ ህይወት እንዲመሩ፣ ከዓለም እንዲነጠሉ፣ ወቅቱ በማይመጥነው መልኩ እንዲገፉ የምታደርጉ ከሆነ እኛ እኛን ከጨረሳችሁን፣ ከእኛን ሙሉን ማህበረሰቡን ከፈጃችሁ በኋላ ነው ትምህርት ቤቶች የሚዘጉ በሚል ህብረተሰቡ ነው ይወጣል። በእምነት ተቋሚ ያወግዛል። ትምህርት ቤቶች ላይ ሂዶ ይቆማል መንገድ የሆነ ነገር ሲፈጠር መምህሮቹን ሲነኩ ሆ ብሎ ይቃወማል። ይሄን በማድረጉ ብቻ ነው ሌላ ምንም ምስጢር የለውም። ስለዚህ ህብረተሰቡ ባለቤት በሆናቸው አካባቢዎች ላይ ትምህርት እያስኬድነው፣ አሁንም እንፈትናለን። አምናማ ክልላዊ ፈተና እንፈትናለን። መምህሮቹን በማዕከል ጠርተን እንገመግማለን። ስራ እንገመግማለን። ግባት እናቀርባለን። ከኛ የሚጠበቀው እናደርጋለን፣ ከነሱ የሚጠበቁት ያደርጋሉ። ጤናማ ሰንሰለት ከትምህርት ተቋሙ ጋር አላቸው። የትምህርት ተቋማት ከክልሉ ቢሮ ጋር በዚያ መልኩ እያስተማሩ የማብቃትና አብረው እንደሌሎች እንዲያበቁ የትምህርት ስርዓቱ ሰሌዳው ሳይስተጓጉል እንዲሄዱ አስፈላጊውን ሁሉ እናደርጋለን ማለት ነው። ስለዚህ ትልቁ ባለቤት ህብረተሰቡ መሆኑ የእምነት በተለይ ደግሞ የእምነት አባቶች ትልቁ ኑሮ ሊወሰዱ የእምነት አባቶች ናቸው። ባለፈው አመት አሁን የስድስትና የስምንተኛ ክፍል ፈተናን መንግስት በማይገባበት ቀትስ ቦና ወተምህ የሚባሉ አደረጃጀቶች አሉ በኛ እነዚያ ናቸው በባለቤትነት የወሰዱት ፈታኝ ከአንዱ ኤሪያ ወደ ሌላ ኤሪያ ተመልምሎ ሄዶ በኖርማል ስርዓት እንዲፈትን እነሱን ደግፈው ያደርሳሉ ፈተናዎቻችንን መልኩሴ ሳይቀር መልኩሴ ሴት አይቻለሁ ምእራብ ጎንደር ላይ ለመረከብ የመጣሽ ለማስተባበር ስለዚህ ህብረተሰቡ ባለቤት ሆኖ ነው ህብረተሰቡ ባለቤት ከሆነ ከህብረተሰብ የሚያልፍ ነገር የለም ትምህርትን ከፖለቲካን ነጻ አድርገን የየትኛው ፓርቲ ፖለቲክስ መጫወቻ ሳናደርግ ነጻ አድርገን መታገል ብንችል፣ ትግላችንን ሰላማዊ ማድረግ ብንችል፣ ሰላማዊ እንዲሆን ህብረተሰቡ እንዲያገዘ ነው የመጀመሪያው። እኔ እንደተሞክሮ ውስጥ እሱ ነው። ሰላማዊ ትግል እንዲሆን ቢያደርግ ነው የሚሻለው። ያም ሁኑ ከአቅም በላይ ሆኖ እንትን የሚል ከሆነ ህብረተሰቡ ቢያንስ ቅድም ያልኩት ነው፣ ፖለቲካ ሌላ ትግል ሌላ ነው ብሎ ህዝቡ ትምህርት ቤቶቻችንን ጥሩ የመማሪያ አካባቢዎች እንዲሆኑ ማድረግ መጠበቅ፣ መንከባከብ፣ ልጆቻችንን ማንቃት፣ መምህሮቻችንን መጠበቅ፣ መንከባከብ፣ እታገላለሁ የሚለውንም ጭምር አጥብቆ ይዞ አላማውን መጠየቅ ትውልድ እየገደለ በአንደኛው ሴንቸሪ ማማር መሀይም የሆነ ትውልድ እየፈጠረ ምንም ማድረግ ስለማይቻል ድሮ የቀረ ትምህርት ከድል በኋላ ድሮ የቀረ ፋሽን፣ ዘመኑ የማይዋጀው ፋሽን መሆኑን ተረድቶ እንዲታገል። የቅድሚያ ቅድሚያ የምንሰጠው ግን ሰላማዊ ነገር ኢንቫይሮንመንት መፍጠር ትግልም ካለ የፖለቲካ ልዩነትም ካለ በሰላማዊ መንገድ በሰለጠነ መንገድ በጠረጴዛ ዙሪያ መነጋገርን ለሰላም ጥሪው እንዲመጡ መግፋትን ባለቤት ቢሆንልን ደስ ይለናል። ችግር ያስተምራል መፍትሄም ያበጃል ይባላል እና እስካሁን ከመጣንበት ተነስተን 2018ን እንዴት ሊሰራ ታሰበ? አሁን ምክንያቱም 2017 የትምህርት ዓመት እያለቀ ነው። ለ2018 ቅድመ ዝግጅት አካባቢ ላይ ነው የምንገኘው እና ምንድን ነው ሊሰራ የታሰበ 2018 ላይ ብናነሳ፣ እንደ ትምህርት ተቋም ያሰብነው የመጀመሪያ ስራችን ትምህርትን የህዝቡ አጀንዳ ማድረግ፣ የማንኛውም አካል አጀንዳ ማድረግ የመጀመሪያ ስራችን። መድረኮቻችን የሚያሳዩት እሱ ነው። የህዝቡ አጀንዳ፣ የማህበረሰቡ አጀንዳ፣ የሁሉም አጀንዳ አደረግነ ማለት ትምህርት ቤቶቻችን ይጠበቃሉ፣ መምህሮቻችን ደህንነታቸው ይጠበቃል፣ ተማሪዎቻችን ደህንነታቸው ይጠበቃል። ስለዚህ መማር ማስተማር ሂደቱ ምንም ይሁን ምን፣ ሌላው ጨዋታ ሌላ ነው፣ በስርዓት እንዲካሄድ የራሱ ዋጋ ስላለው ህብረተሰቡን፣ ማህበረሰቡን አጀንዳዬ ነው ብሎ እንዲይዘው ግንዛቤ መፍጠር መወተወት አለብን። እየወተወትን ነው መድረክ እየፈጠር ነው። እየተመካከርን ነው። እየተነጋገርን ነው። ሚዲያም እያገዘን ነው። እናንተ ምችሉትን እያደረጋችሁ ነው። እኛም በምናገኘው አጋጣሚ ሁሉ ይሄን እየወተወትን ያለ ነው። እሱም ማድረግ ነው የመጀመሪያ ስራችን። ቀጥሎ ቅድም ያልናቸው ጉዳት የደረሰባቸው ትምህርት ቤቶች ለመማር ማስተማሩ ምቹ እንዲሆኑ ከባለፈው ወር ጀምሮ የቅድመ ዝግጅት ስራ አጥራቸውን የሚያጥር አካባቢ ያለ የፈረሱ የሚጠግን ትንቢላ ለማህበረሰብ የሚያዋጥ ይህን ትምህርት ቤቶቻችን መልክ ማስያዝ ሌላው ነው። መምህራንን ቅድም ባልሁት መልኩ ሳብጀክቲቭሊም ሳይኮሎጂካሊም ለመምህራን ስልጠና መስጠት ተግባቦት መፍጠር ነው። ይህን እያደረግነ ሰላማዊ መንገድ በሰላማዊ መንገድ የመማር ማስተማሩ ሂደት እንዲካሄድ ማድረግ፣ ቀሪ ልጆቻችን እነዚህ ሁለት ዓመትም አንድ ዓመትም ያልተማሩ ልጆቻችን ሕይወታቸውን ማይበላሽ መሆኑን እኛ ተባብረን መስራት ከቻልነ አንድ አመትም ሊፍጅ ሁለት አመትም ሶስት አመትም እንደየ አካባቢው ይፍጅብን አከክስን ከጓደኞቻቸው ወደኋላ ማይቀሩ መሆናቸውን ልናረጋግጥ እንወዳለን። ይህንን የሚያደርጉ ቅድመ ዝግጅቶችን አድርገናል። እኛ ቅድም ባልኩት መልኩ ቨርቲካልም ሆሪዞንታል ይዘቶቻችን ሪቫይዝ እናደርጋለን፣ ለባለሙያ እናስተቻለን። ሰነድ እያዘጋጀን ነው፣ ሞጁል እያዘጋጀን ነው፣ የአሰልጣኞ ስልጠና እየሰጠን ነው። በዚህ መልኩ እንደየክፍል ክፍል ደረጃቸውና እንደያቋረጡበት ሁኔታ አከክስን እነዚህ ልጆች ወደ ኖርማል ትራኩም የሚገቡበትን መንገድ ማስፈንጠሪያ አድርገን የምንወስደው የቀጣይ አመት ነው የሚሆነው። ይህንን ከአሁኑ ቅድመ ዝግጅት ድሮ ትምህርት ለትውልድ ንቅናቄ የምንጀምረው ሰኔ ነው፣ አሁንም ይቀጥላል። አሁን ግን ሁለት ሶስት ማድረግ ስላለብን ቀድመን ጀምረናል። አሁንም የትምህርት ለትውልድ ንቅናቄን እናስቀጥላለን። የትምህርት ለትውልድ ንቅናቄ ማለት ህብረተሰቡ ለትምህርት ሰራ ላይ ኢንጌጅድ እንዲሆን ማድረግ ለትምህርት ጥራት ማስጠበቂያ የሚሆን ነገሮችን መስራት ነው። የክረምት የበጎ ፈቃድ አገልግሎቶችም ትምህርት ላይ አተኩረው እንዲሰሩ እየሰራን ነው። ከሁሉም ተቋማት ጋር እየተግባባል የቅድሚያ ቅድሚያ እንዲሰጡ አድርገናል። በየትኛውም አንግል የሚመጡ ፕሮጀክቶች ለትምህርት ቅድሚያ እንዲሰጡ እያደረግነን ያለነው ነው። የትምህርት ጥራቱ ላይ እየሰራን ያለ ናቸው። ከድሮ በተለየ ሁኔታ አጠንቅረን እየሰራን ያለ ነው። የትምህርት ጥራት ባለፈው አመት አይታችኋል። ዘጠና ምናምን ሺ ተማሪ አስፈተንን። ሁለት መቶ ሀያ ሁለት ተማሪ ከአምስት መቶ በላይ ሀይ ስኮር አስመዝግቦ ነው የሄደው። ይሄ በመስራታችንና እንህ የፈጠረው ውጤት ነው የሚሆነው። በዚህ አመትም እንጠብቃለን፣ የተሻለ ውጤት እንጠብቃለን ከተማሪዎቻችን። ያንን ለማድረግም እየሰራን ያለ ነው በዚያ መልኩ ቢያንስ የተወሰኑ ሳ ሞዴሎችን እየሰራን ያለ ነው ልዩ ትምህርት ቤቶችን ሞዴል ትምህርት ቤቶችን እነዚህ እነዚህ አዳሪ ትምህርት ቤቶችን እያሰፋን መምህሮቻችን ጋር አጋሮቻችን ጋር እየተግባባን ለመስራት ነው ያቀድ ነው። ውድ ተመልካቾቻችን አስኳላ ነበር እየተከታተላችሁ የነበረው የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ከኛ ጋር በአጠቃላይ በትምህርት ዘመኑ እያጋጠሙ የነበሩ ችግሮችና እየተሰሩ መጥተው ደግሞ የመጡ ለውጦችን በተመሳሳይ በ2018 ደግሞ ከዚህ ችግር ወጥተን የተሻለ የትምህርት ስራ እንዲኖር ምን ምን ስራዎች እየተሰሩ ነው የሚሉ ሀሳቦችን እያነሳንላቸው በቢሮ ሲሰሩ የነበሩ ስራዎችን እንደ ህብረተሰብ ደግሞ ምን ልንታገዝ ይገባል የሚሉ ሀሳቦችንም እያነሱልን ነበር። ከእናንተ ጋር ቆይታ ያደረግን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ጤና ይስጥልን። ዶክተር ለጊዜው በጣም ነው አመሰግን ስ አመሰግናለሁ። መልካም ጊዜ እመኛለሁ።